ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ እሳታፈቅረውም አይቀርም። እና አሁን ደግሞ ራሴን አጠፋለሁ ምናምን ማይሆን ነገር ትገባለሁ እያለሽ ነው ሄርሜላም። ድሮም የነበረ ስሜቷ ነው እኮ ሩት፣ አያፌ ቁርጥ ይበልልሽ። ድሮም የነበረ ስሜቷ ነው ዛሬ የገለጸችው ማለት ነው። ማናት የሜዳዋ አህያ ማለት ነው። እናንተ ነበራችሁ እንጂ በኖርማል ጓደኝነት ነው የመጣችሁ። ለአብርሃም ምንም አይነት ስሜት የላትም ስትሉ የነበረው ማለት ነው። ስሜታችሁ ይቋረጥና እናንተ ስልባ ቦቶች ማለት ነው። ነገር ግን አሁን ራሷን ለማጥፋት ሙከራ እያደረገች ነው ብላችኋል። እሺ ሙከራ ያደረገችባቸው መንገዶች ስንት ናቸው ማለት በቀላል መንገዱ ነው ወይስ ሊያሰቃየት በሚችል ነገር ነው ራሷን ለማጥፋት የሞከረችው ማለት ነው? ለማንኛውም በአፋጣኝ ራሷን የምታጠፋበት መንገድ እኔ ላመቻችላት እንግዲህ በተመልካቾቼ ፊት ቃል እገባላችኋለው ማለት ነው። የትኛው መንገድ የሚለውን ደግሞ በደንብ አድርጌ የማስረዳችሁ ይሆናል። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ የምለው እናንተ ሁለት ልጆች ማለት ነው እቴቴዎች፣ ግን የትኛው ክትባት ነው ያመለጣችሁ ማለት ነው? በዚህ ልክ በሰው ትዳር ውስጥ ገብታችሁ እንደዚህ የምታበኩት ማለት ነው። ሲቀጥል በማስፈራረት ትዳር የለም በማስፈራረት የሰው ባል መቀማትን አይቻልም ማለት ነው። ኧረ ተው እናንተ ኧረ ውዶችዬ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እስከመጨረሻው ከኔ ጋር ሆኑ። አሰላሙ ዐለይኩም ራሕመቱላሂ በረካቱ። ውድና የተከበራችሁ የቻራሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህብዛልኝ ያብዛልኝ ላላህ እየወዳችኋለሁ። ለቤቴ ወይ ለቻራሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁን ነው። ከዚህ ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ላይ አክብሬልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። ይሄ ላይክ አድርጎ የዩቱብ ቻናሌ እየወደቀ ነው ያለው ማለት ነው። አይዞሽ ቀለምዬ እያላችሁኝ በላይክ ልታጽናኑኝ እፈልጋለሁ ማለት ነው። ያው ቶሎ ቶሎ ቪዲዮ የማለቀው እንደነገርኳችሁ ስራ ፈትቼ ስለተቀመጥኩኝ፣ ኔት ስለሌለኝ ነው ማለት ነው። ያው እንደ በፊቱ ቪዲዮ የማለቀውና አበረታቱኝ አንቀሳቅሱት ዩቲቤ ማለት ነው። ወላሂ ሞተዋል ማለት ነው። ላይክ እያደረጋችሁ ሼር ማድረግ የምትችሉ ደግሞ ሼር እያደረጋችሁ አበረታቱኝ ነው የምምላችሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ትላንትና እቴቴ አቤላና እቴቴ ብሩኬ ሁለት ስልባ ቦቶች የሁለተኛ ወር እና የአራተኛ ወር የስድስተኛ ወር ክትባት ያመለጣቸው እነዚህ እቴቴዎች ማለት ነው። ወደ ሩታ ሄደው አይዘንድሮ ሩታዬ እንዲሁ እኮ የምትችበት እንዲሁ ልብ ይስጥሽ እንጂ ምን አደርጋለሁ። ማለት ነው። እንደ እኮ ወገቧ ራሱ ቀጥ ሳይል እንደ እኮ ትንሽ እንኳ ሳታገግም እኮ ካሜራ ደቅ ነው መሄድ ቤቷ ድረስ መሄድ ጀምረዋል ማለት ነው። እንደሰማችሁት እንግዲህ አብርሃን ከሀገር ሊወጣ ነው። የሚወጣውን ደግሞ ከሄርሜላ ጋር ነው። ሄርሜላም ደግሞ ለእሱ ፍቅር አላት። ፍቅሩን እንግዲህ ካልተቀበለኝ ምላለች፣ እናቴ ፍቅሬን ካልተቀበለኝ ራሴን አጠፋለሁ በማለት በማስፈራራት እንግዲህ የልጅ አባት ልትቀማ እየተንደረድረች ትገኛለች ማለት ነው እኔ ምለው አንቺ የሜዳ አህያ ማለት ነው አንቺ ተንከሴስ ትዳር እኮ በማስፈራራት የለም በማስፈራራት የሰው ባል መቀማት የለም እኮ እናቴ ለነገሩ እኮ እንደዚህ አይነት ባለጌ ሴቶች እኮ ስራችሁ ነው እውነቴን ነው ብላችሁ እኔ አንድ ሁለት ማቃቸው ሴቶች ነበሩ እንደዚህ የሶስት ልጆች ነው፣ የአራት ልጆች አባት አፍቅረው ካላገባኝ ብለው እንግዲህ በግድ በግድ ገብተው በመጨረሻ እንግዲህ እንደነገርኳቸው ሰሞኑን ብያለሁ እኮ የጎረቤት ወንፊትና የሰው ባል አንድ ናቸው። አገልግሎት ሰጥተው ነው ወደ ነበረበት ላሽ ብለው የሚሄዱት ብያቸው ነበረና እንደዛ ጣል ጣል ሲያረጓቸው ምናሉ እኔ ራሴን አጥፋለሁ፣ በዚህ ፎቅ ላይ ወርጄ ራሴን ፈጠፍጣለሁ ችላ ብትለኝ ወይም ብትጥለኝ ብለው አስፈራሩ ማለት ነው። አሁን እትዬ ሄርሜላ ማለት ነው። ሄርሜል ፑ ሄርሜላ አላልኩኝም፣ የሜዳዋ አህያ ማለት ነው። እናም እንግዲህ ፍቅሬን ካልተቀበልከኝ፣ ሩታ አንተ ወደ እኔ ካልመጣ፣ ራሴን አጠፋለሁ ራሴን አጠፋለሁ እያለች እንግዲህ የማስፈር አንቺ ሴትዮ አንቺ ሴትዮ ማለት ነው አሁን በምንድን ነው ማለቴ? ልተባበርሽ ስለፈለኩኝ ነው። ያው የሀገር ልጅነት ማለት ነው። ልተባበርሽ ስለፈለኩኝ ራስሽ ለማጥፋት የተዘጋጀሽበት መንገድን አስረጅኝ። በቀላሉ ለራስሽ ለማጥፋት ነው የፈለግሽ፣ ወይስ ራስሽ ለማሰቃየት ነው የፈለግሽ ማለት ነው። በቀላሉ በቀላሉ ራስሽ የምታጠፊበት መንገድን ከፈለግሽ እኔ ዝግጁ ነኝ ላቀብልሽ ማለት ነው። አይ እየተሰቃየሁም እኔ ምን አባቱ ባንዴማ ራሴን ላጠፋ አልፈልግም። እየተሰቃየሁኝ ይሄዳለው የተቀመጠ ገመድ አለ፣ ከዚህ በፊት የገዛሁት ማለት ነው። እና እሱን ልልክልሽ፣ ታርጎ ላደርግልሽ ተዘጋጅቻለሁ ማለት ነው። ኧረ እባክሽ በጣም ነው እንደ እራስሽ ለማጥፋት እየተዘጋጀሽው፣ ራሴን አጠፋለሁ። ታዲያ ምንድን ነው እራሷን ለማጥፋት ከተዘጋጀች በኋላ ነው እንግዲህ ወደ ውጭ ሀገር ይዟት የሚሄደው ወይስ ከማጥፋቷ በፊት ነው? እናንተ እቴቴዎች ማለት ነው ምን ነው በፊት እኮ ፍቅር አላት እንደዚህ ጉንጭ ጉንጩና ግንባር ግንባሩ የምትስመው ያለ ምክንያት አይደለም ብለን እንደው እርር ያዙኝ ልቀቁኝ ስንል ሩታም፣ ምንድን ነው እንደዚህ አይነት ነገር በባህላችን የሌለ ነገር ነው ስትል ምን እያላችሁ ነበረ ሄርሜላ ለአብርሃም? ምንም አይነት ስሜት የላትም፣ ኖርማል ጓደኛ ለመሆን ነው የመጣችሁ ብላችሁ ስትሸፋፍኑ አልነበር እንዴ? ዛሬ ስሜት አላት ፍቅር አላት እያላችሁ ስሜታችሁ አንዳች ነገር ይቁረጠው እናንተ ተንከሲሶች ማለት ነው። እናንተ መጥፎ ነገር አናገራችሁኝ፣ አረቤ ዛሬ ድሮም እንደ አፌ ቁርጥ ይበልልሽ፣ የእኔ ነብር፣ የእኔ ነብር፣ የእኔ ያተበገሬ ማለት ነው። ድሮም የነበራ ስሜት ነው ያሳየችው ብላለች ማለት ነው። እ እናንተ ነበራችሁ እንጂ እንደዛ ስትዋሹላት የነበረው እናንተ ነበራችሁ እንጂ፣ ነገሮቹን ለማደባበስ ወይም ለማለባበስ እየፈለጋችሁ የነበረው እንጂ፣ ሄርሜላ ድሮም የነበራት ውሳኔዋ ነው። አሁ በትክክል ድሮም የነበራት ነው። ያለ ምክንያት እንደዛ አልተለጠፈችበትም ልጁ ማለት ነው። ያለ ምክንያት ዛሬ የየ እያለች እንግዲህ የፍቅር ዘፈን እየዘፈነች ትመጣለች ማለት ነው። እውነት ነው። ኤርሜላ እንደ እንኳን አይደል ኖረሽ እንኳን ሞተሽ ኖረሽም ራሱ አልጠቀምሽም ማለት ነው። አንቺ ሴት አሰዳቢ ጥሩግ በይ። እውነቴን ነው፣ ከፈለግሽ ገመድ ከፈለግሽ በቀላሉ የሚሸኘው ክሎሪክስን ቢሆን ምንም ምንም ምንም፣ እንተባበርሻለን፣ እንተባበርሻለን ማለት ነው። እንዳንቺ አይነት ተንከሲሱ እንደ በአንዳች ነገር እንደ ሽል ያድርገው። እውነቴን ነው ዴ አንቺ፣ ትላንትና ልጅ ወልዶ ዛሬ እንደው ካላገባሃኝ እያልሽ ማስፈራሪያ ዛቻ፣ ራሴን አጠፋለሁ አይ፣ እንደው እንኳን አጠፋሽ ነው የምንልሽ ማለት ነው። ለምን እንዴት ብለን ጥያቄ ማናበዛም ማለት ነው። አሁን እሱ ቢሄድ አንቺ አትናደጂ፣ አይቆጭሽም፣ አላሏትም? እናንተ ሲጀመር አብርሃምና ሩታ ሰላም እንዲሆኑ አትፈልጉም፣ አትፈልጉም ማለት ነው። እሷ እኮ ምን ዘመርን ራሱ ኮ ተናግራለች በቃ አብረን መሆን አንችልም፣ ልጅህን ማየት ማሳደግ ትችላለህ ነው ያለችው ጀግናዋ ሩታ ማለት ነው። እና እነሱ ማለት እንዲስማሙ የምትፈልጉ አይነት አይደል፣ የምትመስሉት ለነገሩ ሩታዬ ማላገጠችባችሁ እኮ እስከሚበቃችሁ ድረስ ማለት ነው። እሱ ካላካችሁ እናንተ የምን ቤት ናችሁ? ትክክል፣ የምን ቤት ናችሁ እናንተ? በሁለት በባልና ሚስት መካከል ገብታችሁ እንደዚህ የምታወቁት እኛ ነን የምንቀርበው፣ በእናንተ ህይወት እኛ ነን የምንመራው እያላችሁ ሁለቱ ስልባቦቶች ማለት ነው። አቤቴ እናንተስ ጉድ እኮ አያልቅም። የቴቴ ብሩኬ እና የቴቴ አቤላ ማለት ነው። አሁን ሁሉ ነገር አለቀባችሁ አይደለ? አለቀባችሁ አሁን ደግሞ በዚህ መጣችሁ። እራሷ ልታጠፋ ልጅቷ ልጇ ታሳድግበት እንዶ ወገቧ ቀጥ ቀጥ ታድርግበት እንደው ታጠንክርበት። ኧረ ዘንድሮ አራስ ምንድን ነው? አራሶች እኮ እንዲታረሱ እኮ ከለከሉ ዩቲበሮች፣ ወንዶች ዩቲበሮች ማለት ነው እናንተ በዚህ ልክ እናንተ ወር በላዎች ማለት ነው። እንዱ ምን አለበት አስራ አምስት ቀን እንኳ ቢሞላት አርባ እንኳ ቢሞላት ማለት ነው። ይቺ ልጅ ካሜራ ይዛችሁ ሄዳችሁ። እሱ ሊሄድ ነው። በጣም ነው እንደ ጋሻ ሸብር ሊሄድ የተዘጋጀው። ጋሻሸብር የት ነው? ደቡብ አፍሪካ ነው ወይስ ደቡብ ሱዳን ነው? ለመጀመሪያ ጊዜ እንዶ እንደ ውጭ ሀገር ከሄድክ ጋሽ አሸብርዬ ስጦታ የምትልክልኝ ለእኔ ነው። ምን የመሰለ ስም አሸብር ብዬ ስላወጣውልህ ማለት ነው። መቼም ሼር አድርግልኝ። ተው አሸብር የመሰለ ስም አውጥቼልህ ለልጅ ልታወርሰው ተዘጋጅተህ ነበር ብልህም እንኳ አልሰማሃኝም። አሁንም እንግዲህ ሩታዬን እና ቤቢዬን ትተ ከትዬ ህርሜላ ወደ ውጭ ሀገር ተያይዘ ልትሄድ ከሆነ እውነቴን ነው ስጦታ ለእኔ ነው የምትልክልኝ የመጀመሪያው ደሞዝ ማለት ነው። ደግሞ እኮ እናንተ ምን እንዳለቻቸው ታውቃላችሁ። እሷ ሩታ ሺ ካለችኝ ከሩታ ጋር ሆናለሁ፣ ሩታ ሺ ካላለችኝ ደግሞ ከሄርሜላ እሆናለሁ ብሎ ምርጫ ላይ ነው ያለው አለች ማለት ነው። ትክክል ነው ሩታ ኮ ሲቀጥል፣ ምርጫ ላይ መሆን ያለባት ምርጫ ውስጥም የምትገባ አይደለችም። የልጁ ናት፣ ሚስቱ ናት ማለት ነው። አረ ነቄ እኮ ናት ሩታ፣ ይመችሽ፣ የኔናት በእኔ ስም ማንም ሰው ራሱን ሊያጠፋ አልፈልግም ማለት ነው። ሩታዬ፣ የእኔ ቆንጆ እንኳን አይደለ ራሷን ልታጠፋ፣ ተይና፣ እንዶ ጠግባ ማትበላም። እውነቴን ነው። ልታስፈራራ ነው የእናንተ ህይወትን አበላሽታ አብርሃምን ወደ ራሷ ልታደረገው ፈልጋ እንጂ የእውነት ራሷን የምታጠፋ እንዳይመስልሽ ሮ ታየ እንዳይመስልሽ አልተውልሽም ባሌ ምን ልታመጪ በያት ማለት ነው ምን ልታመጪ አንቺ ተንከሲስ በያት ችማ የሜዳ አህያ ባልሽን እንዳትተይላት ለማንኛውም ሰላማችኋ ላብዛልኝ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ መልካም ቀን ባይ